እንደምናውቀው እንደምናቀው ኢትዮጵያ ውድድሩ ላይ የመጀመሪያ ጨዋታቸውን የሚያደርጉት በአሁኑ ወቅት ነው። በቀጣይ የሚሄዱበትን ርቀት እየታየ መርሃ ግብሩ ሊከለስ ይችላል። በስተመጨረሻ እንደዚህ ከተነሳችሁ ምናልባት የተመረጡ ጨዋታዎች ከምድብ ውጭ በተመረጠ ከተማ ሊደረጉ ይችላሉ። ሁለቱ ምድቦች ላይ የሚደረጉ ጨዋታዎች እንዳሉ ሆኖ አንድ ጨዋታ ተነጥሎ በተለየ ሜዳ በተለይ ደርጎች ላይ ታሳቢ ያደረገ ሊደረግ ይችላል ማለት ነው። አጠቃላይ ታሳቢ የሚያደርገው በአጭሩ እንዳስቀመጠው ይህንን ነው። ይህንን ስላይድ ለጋዜጠኞች መስጠት እንችላለን። አመሰግናለሁ። ካለን ሰዓትም አንጻር በቀጥታ ወደ መርሃ ግብር ማውጣቱ ሄዳለሁ ማለት ነው። ቅድም እንደገለጽ ነው ጥሪያችንን አክብሮ እጅግ አድርገን ማመስገን እንፈልጋለን። በአጭር ጊዜ ጥሪ ጥሪያችንን አክብሮ የተገኙ ተጫዋቾች ምንያህል ተሾመ እና አስራት መገርሳ እናመሰግናለን። በቀጥታ ወደ ኳሶቹ መጥተው ወደ እጣ ማውጣቱ እንዲመጡ እንጋብዛለን። ብዙዎቻችን እናውቃቸዋለን። ምንም ለጋዜጠኛው ማብራራት የማያስፈልጉ ተጫዋቾች ናቸው። ምንያህል ተሾመ ከ ከአስራ ስምንት ዓመት በላይ በፕሪሚየር ሊጉ ተጫውቷል። እንዲሁም አስራት መገርሳ ከአስራ አራት ዓመት በላይ በሊጉ ተጫውተዋል። በብሔራዊ ቡድን በደንብ እናውቃቸዋለን። ስለተገኙ እጅግ አድርገን እናመሰግናለን። ስለዚህ አሁን በቀጥታ ወደ ዕጣ ማውጣቱ መሄድ እንችላለን ማለት ነው። በምን ያህል ተሾመ ሳይድ ያለው ሰማያዊ ኳሶች ክለቦችን የሚወክሉ ይሆናል። ምን ያህል ክለቦቹን ካወጣልን በኋላ ክለቦቹ የሚወከሉበትን ቁጥር አስራት መገርሳ ያወጣልናል ማለት ነው። መጀመር እንችላለን ቅደም ምን ያህል ተሾመ ሲዳማ ቡና አውጥቶልናል። ሲዳማ ቡና በሊጉ መርሐ ግብር በስንት ቁጥር እንደሚወከል ተጫዋች አስራት መገርሳ ሲያወጣልናል ሲዳማ ቡና በኢትዮጵያ ፕሪሚየር ሊግ በአስር ቁጥር የሚወከል ይሆናል ማለት ነው። እጅግ አድርገን እናመሰግናለን። ምን ያልተሾመ የመቀለ ሰባንደርታን አውጥቶልናል። መቀለ ሰባንደርታ ትሬ ሊጉ በስንት ቁጥር እንደሚወከል አስራት ያወጣልናል። መቀለ ሰባንደርታ በሊጉ በስም ቁጥር ይወከላል። እናመሰግናለን። በቀጣይ በምን ያልተሾመ የሚወጣልን ሶስተኛ ክለብ ፋሲል ከነማ ይሆናል ማለት ነው። ፋሲል ከነማ በሊጉ በስት ቁጥር ይወከላል አስራት። በ2018 ኢትዮጵያ ፕሪሚየር ሊግ ፋሲል ከነማ በሁለት ቁጥር ይወከላል። ስለዚህ በምድብ አንድ ላይ በመነሻነት የምናገኘ ይሆናል ማለት ነው። በመቀጠል ምን ያህል የሚያወጣልን ክለብ ምን ያህል የቀድሞ ክለቡን ኢትዮጵያ ቡናን አውጥቶልናል። ኢትዮጵያ ቡና በቀጣይ የሚወከልበት ቁጥር አስራት አስራ አንድ ቁጥር ይሆናል ማለት ነው። በሌላኛው መደብ እናገኘዋለን ማለት ነው። ምን ያህል ያወጣልን ክለብ የኢትዮጵያ ንግድ ባንክን ነው። የኢትዮጵያ ንግድ ባንክ የሚወከልበትን ቁጥር አስራት መድረስ ያወጣልና የኢትዮጵያ ንግድ ባንክ በ2018 አስራ ስምንት የኢትዮጵያ ፕሪሚየር ሊግ በዘጠኝ ቁጥር በመጀመሪያ ምድብ የሚወከል ይሆናል። እናመሰግናለን። የሊጉ አዲስ አዳጊ ክለብ ሸገር ሲቲ አውጥቶልናል። ምን ያህል እጅግ አድርገን እናመሰግናለን። ሸገር ሲቲ በ2018 የኢትዮጵያ ፕሪሚየር ሊግ የሚወከልበት ቁጥር አስራ ሰባት ቁጥር ይሆናል ማለት ነው። እናመሰግናለን። አስራት በቀጣይ ምን ያህል ከባለሜዳዎቹ አንዱን ድሬዳዋ ከነማን ምን ያህል፣ እናመሰግናለን። የድሬዳዋ የሚወከልበት ቁጥር አምስት ቁጥር በመርሃ ግብር አሰራራችን የመጀመሪያው ድል ሆኗል ማለት ነው። እጅግ አድርገን እናመሰግናለን። ምን ያህል ባህር ዳር ከተማ አውጥቶልናል። እናመሰግናለን። ባህር ዳር ከተማ ወደ 18 የእጣ ማውጣት የሚወከልበት ቁጥር አስራ ሶስት ተቀል ችግር የለውም አስራ ሶስት ቁጥር ይሆናል ማለት ነው። እናመሰግናለን አስራት የሁለት ሺ አስራ ሰባት የኢትዮጵያ ፕሪሚየር ሊግ ሻምፒዮን ኢትዮጵያ መድንን የሚወክለው አስራ ሰባት ቀጣይ ቁጥር ይወጣልናል ማለት ነው ሶሪ፣ በአስራ ስድስት በሁለተኛው ምድብ ኢትዮጵያ መድን ይወክላል። ምን ያህል ወልዋሎ አዲግራት ዩኒቨርሲቲ ክለብ አውቶናል። በቀጣይ በዕጣ ማውጣቱ ወልዋሎ አዲግራት ዩኒቨርሲቲ የሚወከልበት ቁጥር አንድ ቁጥር ይሆናል ማለት ነው። ሌላኛው አዲስ አዳጊ ክለብን ነገሌ አርሲ አውጥቶልናል። እናመሰግናለን። ነገሌ አርሲ በእጣ ማውጣቱ የሚወከልበት ቁጥር አስራት አስራ ሁለት ቁጥር ይሆናል ማለት ነው። በሁለተኛው ምድብ እናመሰግናለን። አሁን ተጋጣሚዎች በአብዛኛው እርስ በርስ የተለዩበት ሰዓት ነው። ምን ያህል ያወጣልን ክለብ ስሁል ሽሬ ሆኗል። እናመሰግናለን ስሁል ሽሬ የሚወከልበት ቁጥር ሶስት ቁጥር ሆኗል ማለት ነው። እናመሰግናለን ምን ያህል ያወጣልን ክለብ አርባ ምንጭ ከተማ ነው። አርባ ምንጭ ከተማ በ2018 የኢትዮጵያ ፕሪሚየር ሊግ የሚወክለውን ቁጥር አስራት አስራ ዘጠኝ ይሆናል ማለት ነው። እናመሰግናለን። ኳሶቹ እያለቀ ነው። ተጋጣሚዎች እየተለዩልን ነው። እንግዲህ ያሳደገውን ክለብን ያወጣው ምን ያህል ኢትዮ ኤሌክትሪክ በተለይም አስራት በልዩነት የሚታወቅበት ክለብ ነው። ኢትዮ ኤሌክትሪክ የሚወከልበት ቁጥር አስራ አራት ቁጥር በሁለተኛው ምድብ ይሆናል ማለት ነው። ምን ያህል ወላይታ ድቻን አውጥቶልናል። በ2018 የእጣ ማውጣት መርሃ ግብር ወላይታ ድቻ የሚወከልበት ቁጥር ሰባት ቁጥር ሆኗል ማለት ነው። እናመሰግናለን አስራት። ምን ያህል ሌላኛው ሻምፒዮን ያደረገውን ክለብ ቅድስ ጊዮርጊስን አውጥቷል። እናመሰግናለን። ቅድስ ጊዮርጊስን የሚወክለው ቁጥር ሀያ ቁጥር ሆኗል ማለት ነው። እናመሰግናለን። አራት ኳሶች፣ አራት ክለቦች ያልተለዩ ይቀሩልናል። ከአራቱ ሶስተኛው ነው አውጥቷል ሐዋሳ ከተማ እንዲሁም ከሚያጋዱ ከተመረጡ ሜዳዎች አንዱ የሆነውን ሐዋሳ ከተማ ነው አውጥቷል። እጅግ አድርገን እናመሰግናለን። ሐዋሳ ከተማ በ2018 በስድስት ቁጥር ይወከላል ማለት ነው። ምን ያህል ያወጣልን ክለብ? መቻል ስፖርት ክለብን ነው። መቻል በ2018 እጣ ማውጣት በአራት ቁጥር ይወከላል። እናመሰግናለን አንዱን እጣ ማውጣት ማለት ቀሪውን መገመት ማለት ነው። ሁለት ሳጥኖች ይቀራሉ። ምን ያህል አዳማ ከተማን አውጥቶልናል። አዳማ ከተማ የሚወከልበት ቁጥር አስራ በአስራ አምስት ቁጥር ይሆናል ማለት ነው። እናመሰግናለን። ለሰረሞኒው ያህል በእጣ ማውጣቱ ይለይም በቀጣይ ሀድያ ሆሳና ነው። ሀድያ ሆሳና የሚወከልበት ቁጥር የቀረችዋ አስራ ስምንት ቁጥር ትሆናለች ማለት ነው። ሙሉ መርሐ ግብሩ እስክሪኑ ላይ እንደሚታየው ሆኖ ወጥቷል። ይህ መርሐ ግብር ግን ቅድም ደጋግመን እንደገለጽ ነው ክለሳ ሊደረግበት ይችላል። የውድድሩ ደንቡ ታሳቢ በማድረግ ሌሎች ቅድመ ሁኔታዎችን ታሳቢ በማድረግ ክለሳ ሊደረግበት ይችላል። የቀድሞ ሌጀንድ ተጫዋቾቻችንን በመገኘታቸውም አመስግነናል። አሁንም አመስግነን እንዲቀመጡ ጋብዘናል። እሺ፣ ጥሪያችንን አክብራችሁ የመጣችሁ ጋዜጠኞችንን እጅግ አድርገን እናመሰግናለን። ሌሎች መራክቦች እዚህ ነበሩ፣ ለዛ ነው ሰዓቱን የገፋ ነው። እጅግ አርገን እናመሰግናለን። የምትፈልጉት ቴንታቲቭ ቢሆን እነዚህ ያለ ጉመራ ክብሮችን በግሩፕ ማታሽ ማድረግ እንችላለን። በግል እልክላቸዋለን። እጅግ አርገን እናመሰግናለን።